ትንሽ ቤተሰቦች እንግዲህ ዛሬ ደግሞ ምሳ እየሰራው ነው ለራሴ ማለት ነው። በተደጋጋሚ እንደምላችሁ በተለይ በተለይ በጾም ሰዓት የመዳም ቅመሞች ራሳችሁን ጠብቁ፣ ለራሳችሁ ጊዜ ስጡ፣ ለራሳችሁ ምግብ ስሩ። እናንተ የሚያስፈልጋችሁን ነገር ሰርታችሁ ለመብላት ሞክሩ ማለት ነው። ምክንያቱም ብዙ ጊዜ በጾም ጊዜ እንጎዳለን የእነሱ ምግብ ስለማንበላ በደረቅ ቂጣ ምኑን ልጆች ስላለን ለዛ ነው እንደዚህ ምላችሁ ማለት ነው። ስለዚህ ለራሳችሁ ጊዜ መስጠት አለባችሁ እናንተ ስትኖሩ ነው። ስራ ስራ ስራችሁን እያያችሁ ራሳችሁን አትግዱ ማለት ነው። የትንሽዬ ሰዓት ከስልካችሁ ላይ ስልካችሁ ላይ የምትቀመጡ ያችን ሰዓት ቆጥባችሁ ለራሳችሁ የምትፈልጉትን ሰርታችሁ ለመብላት ሞክሩ ማለት ነው። ብዙ ጊዜ እኛ ልክ የሆነ ሰዓት ሲኖረን እረፍት ሲኖረን ምንድ ነው የምናደርገው? ስልካችን ላይ ነን። ስልካችንን ነው ምንጎረጎር ማለት ነው። ስለዚህ ስልክ ከመጎርጎር ይልቅ ለራሳችሁ የሚያስፈልጋችሁን ነገር አድርጉ ማለት ነው። እና እንግዲህ ዛሬ ቀይ ስር እየሰራሁ ነው ለራሴ ማለት ነው። ቀይ ስሩን ቦርሸዋለሁ። እንጀራዬም እንደምታዩት በጣም ነው የሚያምረው። ዋው ነው ዋው! አይኑ ራስ እንዴት ነው የሚያምረው! እና እንግዲህ እንደምታዩት ቀይ ስሬን ሰርቼ ጨርሻለሁኝ። ቀይ ስሬን ቶሎ እንዲደርስልኝ ስለፈለግኩኝ ቦርሸዋለሁ ማለት ነው። ምንድን ነው የሚባለው አማርኛው ጠፋብኝ፣ ይቅርታ አድርጉልኝ። ቶሎ እንዲበስልልኝ ብዬ ማለት ነው። ምክንያቱም ከከተፍኩት ቶሎ አይበስልልኝም። ስለዚህ ቶሎ እንዲበስልልኝ በመቦረሸው ቦርሸዋለው ማለት ነው። እና እንደምታዩት እንግዲህ አቅርቤ ያለው ልበላ፣ ኑ እንብላ። የተባረከ ይሁን፣ በስላሴ ስም ስላሶች ይባርኩት፣ ረደቱን በረከቱን አወርዱበት ይፍቱኝ አስራ ሁለት ሀዋሪያ ጦም በገደብኩ ባልበሻልኩ ለኃጢያት የምዛ ተማረኝ ይቅር በለኝ። ዋው አረብ ጎራረ ሰራ አጠቃላለል እንዴ እንኳን የሸመተ ያረሰ ማይችለኝ እንደዚህ አድርጌ በልቼ ማለት ነው። እየተባረከ ይሁን ብላችሁኛል። አመሰግናለሁኝ አመሰግናለሁ በጣም ማለት ነው። አሜን አሜን። ብያለሁኝ። እዚህ ጋር ደግሞ እንግዲህ ቡና አፍልቼ ቡና አልጠጣ ነው ከምሳ በኋላ ማለት ነው። ያ ብዙ ጊዜ በተለይ አረብ ሀገር ከምሳ በኋላ ቡና ነው ትዝ የሚላችሁ ማለት ነው። ቡና እስማ። ምክንያቱም በቃ የሆነ ለማረፍ ስትፈልጉ ራሱ ቡና ይዛችሁ ነው የምትቀመጡት። በቃ የሆነ አይደለ፣ ራሳችሁን ለማሳረፍ በምትፈልጉ ሰዓት ቡና ፍልታችሁ ቁጭ ትላላችሁ። እኔም ደግሞ ምሳዬን በልቼ ቡና የናፈለሁኝ፣ እኔና መዳሜ እንጠጣለን ማለት ነው። እኔና መዳሜ ብቻ ነን፣ ሁለታችን ብቻ ነን የምንጠጣው። ያው በሁለት ስኒ እየቀዳው ነው ማለት ነው። በቃ እንደዚህ አድርጋችሁ ቀለል ባለ ነገር አድርጋችሁ ራሳችሁን ለመንከባከብ ሞክሩ። እግዚአብሔር ነው ይሙላችሁ። ብዙ ጊዜ ለራሳችሁ ጊዜ የማትሰጡ ልጆች ስላላችሁ ነው። እኔም በፊት እንደዚህ ነበርኩኝ። ግን ከጊዜ በኋላ ነው እኔ ራሱ ወደ ራሴ የተመለስኩት እና ራሴን መንከባከብ የጀመርኩት በተለይ በተለይ ጨጓራ የሚይዛችሁ ከራብ ነው ታውቃላችሁ። እና እንግዲህ ምሳይን ከበለው በኋላ ቡናዬን ከጠጠው በኋላ ደግሞ አስፋልት ለብለብ ላረግ ሄድኩኝ ማለት ነው። እንደምታዩት ወይኔ አትክልቱ በጣም ነው የሚያምረው እግዚአብሔር ነው የምላችሁ። አትክልት ቦታ ሄድኔ እናሳትዬ ትንሽ የእግር መንገድ እናርግ ብላ ልንሸራሸር በጣም ነው የሚያምረው እንደምታዩት አበባው ማለት ነው። እንዴት አባሁት እንደሚያምረው ማርያምን ዋው ዋው ነው የሚያሰኘው ማለት ነው። ይሄ አበባ እንግዲህ አሁን ቤት ያሳምራል። ደጃችሁ ላይ ስታንጠለጥሉት ምናምን በጣም ነው የሆነ ውበት ግርማ ሞገስ የሚሰጠው ማለት ነው። አያችሁት እንዴት እንደሚያምር ስማምን እኔ በተ እንደው በተለይ ማለት ነው ቀይ አበባ እኔ በጣም ነው የምወደው። ለምንደሆን አላውቅም። በጣም እወዳለሁ ቀይና ነጭ አበባ በጣም ወዳለው ማለት ነው። እና እንግዲህ እኔና ማዳሜ አስባልት ለፕ ለፕቴን አበባ ገዝተን መጣን ማለት ነው። ቆንጆ አበባ ገዝተን መጣን፣ ከፊት ለፊት አርጌላችኋለሁ ማለት ነው። የሚያምሩ የሚያምሩ አበቦች ሁለት ገዝተን መጣን ማለት ነው። ሴትዬም እንደኔ አበባ ትወዳለች እና ሌላኛው ያው እንግዲህ ከሰዓት በኋላ እንደዚህ ማታ ላይ የሚመቻች ካላችሁ በተለይ በተለይ እንደዚህ እንቅስቃሴ ብታደርጉ በጣም አሪፍ ነው የሚመቻችሁ ልጆች የሚፈቀድላችሁ ልጆች ማለት ነው። ምክንያቱም አንደኛ ሙቀት ስለሆነ ትንሽ ደስ ይላል፣ ሙቀት ስለሆነ ማለት ነው። በሙቀት ሰዓት ማታ ማታ ላይ ወታችሁ ትንሽ አየር ስትቀበሉ ውስጣችሁ ደስ ይለዋል። ታውቃላችሁ፣ በአሁኑ ሰዓት አረብ ሀገር ሙቀቱ እናቴ ሙቀት አይደለም። ስለዚህ ከሰዓት በኋላ ወጣ ብላችሁ አየር ተቀብላችሁ ተመልሳችሁ ስትገቡ የሆነ መንፈሳችሁ ይታደሳል ማለት ነው። የሆነ ውስጣችሁ ደስተኛ ይሆናል። ሙቀቱ ራሱ ሙቀቱ ራሱ ቤት ውስጥ እኮ ይብሳል እኮ እግዚአብሔር። ውጭ ላይ ምናምን ንፋሱ ምንትን እንት ስለሚል ይሻላል። ቤት ውስጥ እኮ በቃ መቃጠል እኮ ነው። በሙቀት ይስኛም ምናምን ካልተከፈተ በስተቀር ሙቀቱ የሚቻል ነገር እኮ አይደለም እግዚአብሔር። ስለዚህ እንደዚህ እንግዲህ የዛሬን ጊዜም በዚህ ያሳልፍ ያለው ማለት ነው። ከምሳ ሰዓት በኋላ ያለችኝን ሰዓት በዚህ አሳልፍ ያለው ውጭ ወጣሁኝ፣ አየር ተቀበልኩኝ፣ ምሳዬን ከበላሁ በኋላ ከዛም በኋላ ወደ ቤት የተመለስኩኝ ከዛ በቃ የቀረኝን ስራ ጨራረስኩኝ ማለት ነው። በቃ ለራሳችሁ ጊዜ ስጡ፣ እግዚአብሔርን ነው የምላችሁ። ለራሳችሁ ጊዜ ስጡ። በብዛት በብዛት ያለችንን ጊዜ ስልክ ላይ ነው እኛ ምናባክናት ማለት ነው። ራሳችንን አንንከባከብም ራሳችንን አንጠብቅም ማለት ነው። ስለዚህ ሰላማችሁ ይብዛልኝ በሌላ በአዲስ ቪዲዮ እስከምንገናኝ ድረስ እንግዲህ በዚህ እሰናበታችኋለሁ። አስተያየት ካላችሁ ደግሞ ኮሜንት ላይ ያስቀምጡልኝ። የምትፈልጉት ነገር ካለም ደግሞ ኮሜንት ላይ ያስቀምጡልኝ። እወዳችኋለሁ፣ አከብራችኋለሁ። ባይ ባይ። በነገራችን ላይ ማለት ነው ምን ያስደስትሻል ብትሉኝ፣ እኔ እንደዚህ ፏፏቴ የሚወርድ ፏፏቴ ውሃ ወራጅ ውሃ አለ አይደለ? እንደዚህ አይነት ነገር በጣም ወዳለው። ሌላ ደግሞ ጫካ ጫካ ሆኖ እንደዚህ በጣም የሚያስፈራ ሳይሆን በቃ አሁን ይሆናል አላደለ? የሆነ ገጠር ላይ አይታችሁ ከሆነ የቁጥቋጦ ምናምን በጣም ትልልቅ ዛፍ ያልሆነ እንደዚህ አይነት አካባቢ ቦታ በጣም ያስደስተኛል። እውነት ለመናገር እንደዚህ አረንጓዴ ነገር ማየት፣ አረንጓዴ ያለበት ቦታ መሄድ በጣም ያስደስተኛል። እግዚአብሔር ነው የምላቸው።